አስቢ፣ ውስጥ ሲኔን የራበውን ሰው የሚያደርገውን ነገር አታውቂውም። ሲኔን ጀበኔን፣ ወይ ደግሞ ትሬን የሆነ ነገር በሸጥብኝ እኮ ነው የጎልብኛል። በጣም ይሄ ነገር እየከበደኝ ነው። ተነሽ ብንሄድ ይሻላል። ሂሳቡን ክፈይና ና ቶሎ ቤት እና

ወይኔ ጉዴ፣ ቆይሽ ምንድን ነው ማደርገው? ወይኔ ጉዴ ፈላ። እጭ ጦሰኛ የሆነች ልጅ በገዛ ቤት የሰበቡ ሲሆነችብኝ እኮ። ቆይሽ ምንድን ነው ማደርገው? ወይኔ እሺ፣ ዶክተሮቹ ለምንድን ነው እስካሁን ያልወጡት? ጉዴ ፈላ። ወይ ወይኔ። ነይማ ተረጋጊ፣ ተረጋጊ ነይማ መረጋጋት ነው ያለብኝ። ምን ሆነ ነው ካሉኝ አላቅም ነው የምለው እንጂ። ጉዴ ፈላሽ! ምንድን ነው የማደርገው? ከሞተች ጓደኛዋን ገደለች እኮ ነው የምባለው። ወይኔ በአላህ! ኡፍ ቆይ፣ መጀመሪያ መረጋጋት አለብኝ። ኡፍ ወይኔ ወይኔ ጉዴ ኡፍ አረ ወይኔ ሁለቱም እስካሁን አልወጡ። እንትን ነው የማደርገው? ወይኔ ጉዴ ፈላ። ወይኔ ጉዴ ፈላ። እንትን ነው የማደርገው? ወይኔ ጉዴ። ወይኔ ሰው በገዛ ቤት ውስጥ ጦስ ያመጣል እንዴ? በገዛ ቤት ይሳታት ብላ ገብታ ያው ጉድ ሰራችኝ። እሺ ጠኔያ፣ ቆይ እንዴ ሰው ላይ ያዘጋጀውን ምግብ መርዝ የተለወዘ እንዴት ይበላል እንዴ?

ዶክተር፣ አሁን እንዴት ነች ማለት ህይወቷ አስጊ ደረጃ ላይ ነው ያለው? ዶክተር ሳደብ ልክ ደህና ነች በጊዜ ስለመጣች ህይወቷን ማትረፍ ችለናል። በጣም አመሰግናለሁ ዶክተር። እና አሁን ወደ ቤት መሄድ ትችላለች? የላብራቶሪውን ምርመራ አይተ እነግርሻለሁ። እሺ ዶክተር፣ በጣም አመሰግናለሁ። አሰር ሰባያ ጉዳይ ይዟት እንደነነቱ አለ ቤቴ ሰተት ብላ መታብኝ ጉድ ሰራች። ፊት ስነሳት ምግብ ስከለክላት ቆይ አይገባትም እንዴ? ይባስ ብሎ የሌለኝን ቀጠሮ አለኝ ብዬ በወጣ እሷ ግን ግብስ ባስ ስትፈልግ ላይ የተለወሰ ምግብ ፈልጋ በልታ ጉድ ሰራች። አሁን ቤተሰቦቿ ይመጣሉ። ወይኔ ምን ሆና ነው ብለው ከጠየቁ የምንድን ነው ምላቸው መቼስ ምግብ ከልክያት ላይ ያዘጋጀሁትን መርዝ በላች አለለም አይ አይ እንደዛ ካልኩኝማ ጓደኛዋን ገደለች ተብሎ ይወራብኛል ስለዚህ መንገድ ላይ ተርባ ከቆሻሻ ውስጥ ምግብ በልታ እዛ በወደቀችበት ሰዎች ሲረባረቡ ወደ ቤቴ ልሄድ ስል ማኖች? ብዬ ለማየት ስሞክር ለካ የኔ ጉድረች! ብዬ እነግራቸዋለሁ። ምን ያመጡ? እነሱም እንደሆነ ከቤታች አሽቀንጥረው አባረዋታል። ይሄንን ብል ደግሞ ያምኑኛል። ቀለጠቃችብኝ እኮ ያልፋ ቦታ እንዴት እኔ ጋ መጣሽ? ለምንስ እኔ ጋ መጣሽ? ሌላ ጓደኛሽ ጋ ለምን አልሄድሽም? ይኸው የአንቺ ጋ ለእኔ ማለፍ ነው። እኔ እኮ ባንቺ የተነሳ ነው እዚህ የምገኘው። ይሄ ይገባኝ ነበር። ለደግነቴ ውለታዬ ይሄ ነው። ቤቴን ከፍቼ፣ አንቺን መንከባከቤ ቁጭ ብድግ ብዬ ማድም አቅረቤ ከንች ጋር መጋራቴ ለዚህ ነበር። ለማንም ብርሽንስ በትኝ ቆይተሽ ባዶሽንስ ቀን ጋመጣሽ? ቆይ የምንዳ አለብኝ። ያው የደግነት መላሹ አሁን ያለውበት ሁኔታ እንደኖር አደረገኝ። ያይጡ መርዝ እኮ በልተሽ ቶሎ ባልደርስብሽ ኖሮ ይህን ጊዜ መቀመቅ ወርጄ ነበረ። ወይኔ ወይኔ! አላህ ለምክንያት ነው ወዳንቺ ላከኝ። አየሽ፣ ምስኪን ስለሆንኩኝ ነው በጊዜ ደርሼልሽ፣ እኔም ከዚህ ማለት ውስጥ እንደወጣ ያደረገኝ። መሞት ከአማረሽና ከፈለግሽ ለምን ቤተሰቦች ካሄደሽ አሞች፣ አባትሽና ሀትሽ አሉ አይደል እንዴ ምን ዳለብኝ ለምንስ ነው የምሰቃየው አው እንዴ ብቻ ከዚህ ዳኝና ውጪ እቤቴ ድርሽ አላደርግሽም? ለእኔ ስቲ ለምን ጎዳናት ውጭ አይመለከተኝም ሲኖርሽ አላሰብሽኝ ሳይኖርሽ ግን ወደኔ መጣሽ የደግነት ምላሹ የሆነ ምላሹ አይመለከተኝም ስላች

ፉ ልጆቹን መሰብሰብ ያልቻለ አባት ከርታታ አባት፣ አጣቂኝ ውስጥ ገባ አባት፣ ሆንኩኝ ምን ላድርግ? ምንም ቢሆን ግን ራ አባት መቆም አቅቶኛል። እባክህን አባት የሆነ ነገር አድርግ ብለሽኝ ለመነሽኝ በጊዜው ልደርስልሽ አልቻልኩም። ልጄ የምትበይዋትሽ ከመንገድ ላይ ከቆሻሻ ላይ ምግብ አንስትሽ እስክትበይ ሊማ ከእናታችሁ ሶስት ከእናታችሁ እናንተን አሳድጋለሁ ብዬ ስቀበል እንደዚህ ህይወታችሁን አመሰቃቀላለሁ ብዬ አላልኩም ነበር። ልጅ አንችን ለእኔ ምንም ምድል አልሰጥሽኝም። የማልፈልገው የማልጠብቀው ቦታ ወደግሽ፣ የማልፈልገው ቦታ ገኘውሽ። ምን በታለኝ እስኪ ልጄ። ልጅ ትክክልናት ብዬ እንዳለ የሰራሽው ነገር ስተት ነው። አንቺ ወደ ቤት መልሽ አብረሽ ከቤተሰቡ ተቀላቅለሽ እንዳትኖሪ እህትሽ ሞቼ ይገኛለሁ። እሷ ከገባች እኔ እወጣለሁ። ምንም ቢሆን ልጄ አንቺ ወጣ ብለሽ የውጭውን ዓለም አይተሽዋል ከሰው ጋር መኖር ትችላለሽ። ታላቅሽ ግን ይህንን አትችይም። አንቺ ስትገቢ እሷ የምትወጣ ከሆነ እሷም አንድ ነገር ትሆንብሻለች ብዬ ፈራሁ። በሁለታችሁ አጣቂ ውስጥ ገብች ልጆቹን ለማሳደግ ሳይሆን ልጆቹን ለመከራ፣ ለችግር ለመዳረግ ደካማ ውኩኝ፣ በቃ እናንተን ለማሳደግና ለቁም ነገር ማብቃት አልታደልኩም። አባትሽ የት እኮ ናቸው? ይቅርታ፣ የሮዛ አባት ኖት? የሮዛ አባት አንቺ የሮዛ ጓደኛ ነኝ። እዚህ ያመጣኋት አንቺ ነሻ። ልጄን ከሞት አፋፍ አንስተሽ፣ ዛሬ ባላ ፍቃድ ሰበብ ሆነሽ ልጄን የታደግሽልኝ አንቺ ነሻ? አዎ። ቆይ ማለት ስታገኛት በምን ዓይነት ሁኔታ ላይ ነበር? እንዴት ይሄ ነገር ተፈጠረ? ይህ በፍጹም ምንም ሊገባኝ አልቻለም። ሳገኛት በጣም ተረባና ተሸግራ ነበረ፣ እና ከጎዳና ላይ የተመረዘ ምግብ በልታ ጎዳና ላይ ወድቃ ሰዎች ሲረባረቡ ነበረ። ማለት ከቆሻሻ ገንዳ ውስጥ አውጥታ በልታ ነው? አዎ። ባልደርስላት ኖሮ ሞታ ነበረ። አባ፣ ራበኝ። ሰውነት እንኳን ራሴን ችሎ መሸከም አልቻለም። አባ፣ አንድ ነገር አድርግልኝ ስትል እቷልክ ይላት ነበረ? አይ፣ ከምን አይነት ጉድ ከምን አይነት ማአት እንዳወጣሽ ብታቂ ምጪ። ውለታ ከፋይ አላህ ነው። አላህ ውለታሽን ይክፈል። እዚያሁን ቆየ። የማን ያለ ይባላል የሙሳ ልጅ የምትበላው ምግባታ ከጎዳና ላይ ከቆሻሻ ገንዳ ውስጥ ስንት ቀን የከረመ ምግብ በልታ በምግብ ተመርዛ ሐኪም ቤት ገባች፣ ህይወቷን ማትረፍ ስላልተቻለ ሞተች ቢባል ይሄ ለእኔ ቅሌት ልጅ ዶክተሩን ጠይቄው በጥሩ ጤንነት ላይ ነው የምትገኘው። ስለዚህ አታስቧት ጨነቁ። ግን ደግሞ ይዛችኋት ወደ ቤት ብትገቡ ይሻላል። አረ ወስዳታለሁ ልጄ። ከዚህ በኋላ ልጄን ከቤት ውጪ ብዬ በገፋት ድጋሚ ምን ውስጥ እንደምትወድቅብኝ ምን አውቃለሁ። ስለዚህ ወደ ቤት መልሻት ይዣት ሄዳለሁ። ዛ ላይ ደግሞ ለህክምና ብዙ ወጭ አውጥቻለሁ። እኔ ልጅ ከብር በላይ ኮ አንቺ ነፍስ ኮን ያደንሱ። እንኳንም አንቺን አላህ ሰበብ አድርጎልኝ ልጅን በህይወት ደና ሆና እንድትወጣ አደረግሽልኝ እንጂ ልጄ፣ ብሩን እከፍልሻለሁ። ምንም በዚህ ምንም ሀሳብ አይግባሽ። ከዛ በላይ ሰብአዊነትን አስቀድመሽ እንዶ እኛ እስከምንመጣ ድረስ ልጅ ብር የለኝም አላቅላቸውም ብለሽ ጣል አርግሻት ብትሄጂ አንድ ነገር ብትሆንስ? አንቺም እንደዛ አላርግሽ ነው፣ ሰብአይነት ተሰምቶሽ ከመንገድ ላይ አንስተሻት በከራይተሽ አልጋስ ይዘሽ እኛ ጋር ደውለሽ ጠራሽ። አላህ ብድርሽን ይክፈልሽ። ልጅ ይህን ብቻ ነው ማለት የምችለው። ይ ዘንድሮ አንቺ በቃ እኛን ካላዋረሽ እኛን ካልገድለሽ አትሞችማ። ቆይ ስንት ነፍስ ነው ያለሽ? ለምንድነው ቶሎ ማትሞቹ ለምን ቶሎ ድብል? አላህ ስለፈለገን ያተረፈኝ። ለነገሩ ክፉ ሰዎች በጣም ረጅም እድሜ ነው ያላቸው። እህቴ በቃሻ፣ ከዚህ በላይ ህመሚ ላይ ህመም አጨምሪብኝ። ህመሚ ላስተምበት። በቃ ተይ፣ ከቻልሽ ውጪ መውጣቱ እንወጣለሁ። እኔ ግን የሚያሳስበኝ አባቴ ባንቺ ምክንያት እየተጨነቀ ከቀን ወደቀን በጭንቀት ውስጥ ህመም ላይ እየወደቀ ነው። ለምን ማተዩ ቆይ እዛው ራስሽ እንቻይና በቃ እንደፈለግሽ፣ ምን ቻለሽ፣ እኛን ተይን። ተ ከዚህ በኋላ ግን በአንቺ ምክንያት አባቴ አንድ ነገር ይሆንን፣ አንቄ ደፋሻለሁ። እሺ፣ ጨርሻለሁ።